ምን ያህል ቤተሰብ ነው ያለ? ስንተኛ ልጅ ነህ? እኔ አንደኛው ትልቁ ነኝ። ከአንተ በታች ስንት እህቶችና ወንድሞች አሉ ማለት ነው? ከኔ በታች አይ ቲንክ ስምንት። ስለዚህ ሮል ሞዴላቸው አንተ ነህ ማለት ነው። እንደው እንዴት ነው እንደ ታላቅ ወንድም ለእነሱ አራያነትን የምታሳየው በምንድን ነው? ትቀጣቸዋለ? ትመክራቸዋለ? እኔ እንኳን በመቅጣት አላምነው። እኛ እንግዲህ እንደ ባህል በመቅጣት እናምናለን፣ ከትምህርት ቤቶችም ጀምሮ እኔ እማምኖ ምሳሌ መሆን ነው። ምሳሌ ሆኖ መገኘት፣ ተጽዕኖን መፍጠር እነሱ ላይ። አሁን በጣም በጣም ኮንፊደንት ነች። እንደዚህ ፖድካስት ላይ ቀርባ ሰዎች ያሉበት ምናምን እየመከረች ነበር፣ በቃ እናንተ አሁን እንደዚህ ማድረግ አለባችሁ፣ መጸለያ አለባችሁ። ስትናገር ደግሞ እጇ እንቅስቃሴዋ፣ ምናምን ሁሉም ነገሯ ብታዩ፣ አለ ቲክቶክ ላይ ተለቋል፣ በጣም ቫይራል ሆኗል። ኮንፊደንስ ከኔ የተማረችው፣ እኔ ነግሬያት ሳይሆን ጀስት ኮፒ አድርጋለች፣ አይተዋለች፣ ኤነርጂውን ነው። ወንድሞች እንዳለ ስፖርት ይሰራሉ አሪፍ ሰውነት ነው ያላቸው ሁሉም። ምንም ሳትነግራቸው ነግራቸው በመሆን ብቻ ያዩኛል ማድረገው ነገር ይባላል እኮ ልጅ ከምትነግረው በላይ የምታሳየውን ነገር ነው ልጆች የሚወስዱት። ከዛ ወደ አሜሪካ ሄድክ ነው? ወደ ካናዳ አሜሪካ ቆየሁኝ ለሁለት ወር ምናምን። ባይገርምሽ እዛ ስገባ ለ አስራ ሁለት ሰዓት ነበር የምሰራው በየቀ ነው ስራ። መጠጥ ቤት ነበር የምሰራው፣ ከዛ ግን በቃ ሄቪ የጋንግስተሮች የሚገኙበት ቦታ ነበረ የምሰራው ማለትም በጣም የሚያስፈራ አይ ቲንክ፣ እንደውም እንግሊሽ የለመድኩት እዛ ነው። ቢካዝ አንዴ ተናግረው ካልሰማሽ ይናደዳሉ። ያ ሁሉ ለፍልፍ ያልሰማኝ ምናምን ይላሉ። እንደዚህ ብዬ ነበር ሰማቸው ጆሮዬ። እንደዚህ ቻልንጌ ማለት ነው። ከዛ የመስማት አቅሜ ዳበረ ምናምን። ለስድስት ቀናት ነበር የምሰራው አስራ ሁለት ሰዓት ሽፍት። ረጅም ሰዓት ነው ምሰራው ለዛ እድሜ። በካሽ ነበር ክፍያው ምናምን። ጠበቃ ከጓደኛ ጋር ነበርኩኝ ጠበቃ እናገርኩኝ እድል ይሆናል አለ አሳይልም ጠይቄ አሜሪካ እንድ ቆይ። የዛኔ ዶናልድ ትራምፕ ነበረ መሰለኝ። ምን አለኝ ጠበቃው፣ የአንተ ኬዝ እንኳን አይሆንም። የጓደኛዬ አሪፍ ኬዝ ነበረው አሳይልም ለመጠየቅ ይቀበሉሀል አለው። የእኔ ግን የአንተ ግን ከባድ ነው። ዝም ብለህ ሌላ አማራጭ ብትፈልግ ይሻልል ምናምን አለኝ። ካናዳ ብሄድ ይሻለኛል ምናምን አልኩት። እንደ አንድ ህግ ሰው ደግሞ ከበደው ማማከር ይህን ነገር ያለ ፍቃድ ስለሆነ ህግ የለውም መሻገር ከአሜሪካ ወደ ካናዳ ያለ አቅም ያንተ ጉዳይ ያለኝ ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነግሮኝ አይደለም። እንዳለ አሜሪካ የነበሩ ሰዎች አሜሪካ መኮንች የምትበልጠው ረተው ስተታት ስራ እረ እንዳጠፋ ምናምን ተብያለሁ። ከዛ ግን ዩቱብ ገብቼ መንገድ እንዳላወቅኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው። መኪና በባስ ምናምን በምንም ማላቀው ምናምን አይ ቲንክ ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው። እስቲንዶ ከእግዚአብሔር ጋር የተገናኘህበት እንቅጽበት አስታውሰን በምን ምክንያት ነበር ሰዎች ሲመክሩኝ አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው አትሄድ ወደዛ ምን ታደረጋለ ህይወት እንዳታበላሽ በረንዳ ላይ ትወድቃለህ እንደዚህ ያጋጥማል ሲሉኝ መስማት እችል ነበረ ግን አልሰማውም ለምን የሆነ ውስጤ ላይ የሆነ ሹካለኝ መንገዱ አሳየኝ ካናዳ ሄድ የሚል ልቤ ውስጥ ምንድነው እሱ አላቅም ለካስ እግዚአብሔር ነው፣ አሁን ነው የማውቀው። የዛኔ ዝም ብዬ የተመራሁት፣ እግዚአብሔር ይመስገን አጅሎኝ ነው። አላውቅም ግን ራሴን ሰማሁኝ። ተመስገን፣ ራስ መስማትኩ ትልቅ ነገር ነው፣ በጣም ነው። ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ። ወደ ስንት ነው አራት ሺ ነው አምስት ሺ ዩስ ዶላር ይዤ ነበረ። የዛኔ አንደርዘ ቴብል የሰራሁት ማለት ነው። በካሽ ነው የተከፈለ በደምብ። አስራ ሁለት ሰዓት በቀን ለስድስት ቀን ነው የሰራሁት፣ ለአንድ ወር ሁለት ወር መሰለኝ። ከዛ በኋላ እሷን ብር ይዤ ደረስኩኝ። ወደ ኒውዮርክ ከኒውዮርክ ነው ወደ ካናዳ የምትገቢው። ከዛ ምናሉኝ ብር ከተገኘብህ በኢሕጋዊ የሆነ መንገድ ካመጣኸው ሊያዝብህ ይችላል፣ ዲፖርት ልታረግ ትችላለህ ተባልኩኝ። ላልተለመደበች እኔ ደግሞ ይህ ብር የት ላጥፋው? ሰው መስጠት ታክሲ እንትን ያደረገኝ ስድስት መቶ ዶላር ሰጠሁት ለአንዱ፣ የሁለት ሺህ ጊፍት ካርድ ሰጠሁት። ስልኬን ጣልኳት፣ ብከ ስልክም ቼክ ሊያደርጉብህ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ 200 ዶላር ይዤ የገባ ወደ ካናዳ